የሰላሳኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ምሽቱን ቀጥለው ሲደረጉ የተለያዩ ወደ ሰባት ወደ ስድስት የሚጠጉ ጨዋታዎችም ተደርገዋል። በዚህም እንግዲህ ምሽት አምስት ሰዓትና ሶስት ሰዓት ከአርባ አምስት የጀመሩ ጨዋታዎችን እንመለከታል። በርንማውዝ ከኤፕስዊች ታውን፣ ብራይተን ኤንድ ሆቫልቤን ከአስቶን ቪላ፣ ማንቸስተር ሲቲ ከላይስተር ሲቲ፣ ኒውካስል ዩናይትድ ከብሬንትፎርድ፣ ሳውዝሃምፕተን ከክሪስታል ፓላስ እና ተጠባቂ የነበረው ሊቨርፑል ከኤቨርተን ጨዋታዎችን በተከታታይ የምንመለከት ይሆናል። እንግዲህ የመጀመሪያው ጨዋታ በርንማውዝ ከኤፕስዊች ታውን ነው የምንመለከተው። ባልተጠበቀ መልኩ እንግዲህ ወራጅ ቀጠና ላይ የሚገኙ ኤፕስዊች ታውን በርንማውዝን ሁለት ለአንድ በሆነ ውጤት ማሸነፍ ችሏል። እንግዲህ ማሸነፍ ችሏል። ኢፕስዊች ታውኖች በሰላሳ አራተኛው ደቂቃ ብሮድ ሄድ ባስቆጠረውና በ 60ኛው ደቂቃ ሊያም ዴላፕ ባስቆጠሩት ሁለት ጎሎች አሸናፊ ሆነው መውጣት ሲችሉ የበርን መውዝን ከማሸነፍ ያላዳናቸውን ጎል ኢቫኒልሰን ነው እንግዲህ በ 67ኛው ደቂቃ ማስቆጠር የቻለው ሌላው ጨዋታ ብራይተን ንድ ሆቫልቬን ከአስቶን ቪላ ያደረጉት ጨዋታ ነው በዚህም እንግዲህ አስቶን ቪላዎች ከሜዳቸው ውጪ ወደ ብራይተን ንድ ሆቫልቬን ሜዳ ሄደው ያደረጉትን ጨዋታ በሚገርም ሁኔታ ሶስት ለባዶ በሆነ ውጤት ማሸነፍ ችለዋል እንግዲህ የአስቶን ቪላን ጎሎች ማርከስ ራሽፎርድ በአምሳ አንደኛው ደቂቃ እንዲሁም ማይክላ አሴንሲዮ በሰባ ስምንተኛው ደቂቃና ሜላን ከአሴንሲዮ የተሻገረለትን ኳስ በአለቀ ማለትም በመቶኛው ደቂቃ በማስቆጠር ብራይተን ኤንድ ሆቫልቤንን ሶስት ለባዶ ማሸነፍ ችለዋል አስቶንቪላዎች ቪላዎች። እንግዲሁ ሌላው ጨዋታ ማንቸስተር ሲቲ ከሌስተር ሲቲ ያደረጉት ጨዋታ ነበረ። እንግዲህ ማንቸስተር ሲቲዎች ሌስተር ሲቲ ሁለት ለባዶ በሆነ ውጤት ነው ማሸነፍ የቻሉት በጨዋታውም እንግዲህ ጃክ ግሪሊሽ እና ኦማር መርሙሽ ናቸው፣ እንግዲህ በሁለተኛው ደቂቃ እና በ29ኛው ደቂቃ ጎሎችን በማስቆጠር ማንቸስተር ሲቲን አሸናፊ ማድረግ የቻሉት። እንግዲህ ሌላው ጨዋታ ኒውካስል ዩናይትድ ከብሬንትፎርድ የተደረገው ጨዋታ ነበር። ይህ ጨዋታ ትኩረትን መሳብ የቻለ ጨዋታ ነበር። እንግዲህ ሁሌም ጎልን ማግባት የማይሰለቸው የኤርትራ የዘር ግንድ ያለው አሌክሳንደር ኢዝሃቅ ነው እንግዲህ ለኒውካስል ዩናይትድ የመጀመሪያውን ጎል በአርባ ሰባተኛው ደቂቃ ማስቆጠር የቻለው በሰባ አራተኛው ደቂቃም ቶናሊ ከባርንስ የተሻገረለትን ጎል በማስቆጠር እንግዲህ ኒውካስል ዩናይትዶች ሁለት ለአንድ በሆነ ውጤት አሸንፈው ወደ ቤታቸው መግባት ችለዋል። የብሬንትፎርድን ከመሸነፍ ያላደነችውን ጎል ምቤሞ በ66ኛው ደቂቃ በፔናልቲ ነው ማስቆጠር የቻለው ሌላው ጨዋታ እንግዲህ ሳውዝሃምፕተን ከክሪስታል ፓላስ የነበረው ጨዋታ ነበረ። አንድ አቻ በሆነ ውጤት ነው የተጠናቀቀው። ሌላው ተጠባቂ የነበረው የሰላሳኛው ሳምንት የመርሲሳይድ ደርቢ ሊቨርፑል ከኤቨርተንን አገናኝተዋል። ኤቨርተኑ ከፍተኛ ትግል አድርገው በመጨረሻ የዘንድሮ ዋንጫ መብላቱን ሊያረጋግጥ ሰባት ጨዋታዎች ብቻ ከቀሩት ሊቨርፑል ጋር ተጋጥመው አንድ ለባዶ በሆነ ውጤት ተሸንፏል። እንግዲህ ሊቨርፑሎች ከፍተኛ ትግል ነው ከኤቨርተን የገጠማቸው። ጨዋታውን እናውቀዋለን። የመርሲሳይድ ደርቢ ነው። በመጀመሪያው ጨዋታ በኤቨርተን ሜዳ በተደረገው ማለት ነው ብቸኛው የአሸነፈው ክለብ ነው እንግዲህ ኤቨርተን ሊቨርፑልን ማለት ነው። በዚህም እንግዲህ ከፍተኛ ጫና ውስጥ ከቶት የነበረ ሲሆን ከአርሰናል ጋር የነበረው ፉክክር እንግዲህ አርሰናል የተለያዩ ነጥቦችን በመጣሉ ነው አሁን ወደኋላ ተንሸራቶ ሊቨርፑል ዋንጫውን ለማንሳት ስድስት ወይ አምስት ጨዋታዎች ብቻ የሚቀሩት ይሆናል። እንግዲህ አሸናፊነቷን ጎልም ዲያጎ ጆታ ነው ሉዊስ ዲያዝ ያሻገርለትን ኳስ በአምሳ ሰባተኛው ደቂቃ በማስቆጠር አሸናፊ መሆን ይቻለው። በያኛው ደቂቃ ቀደም ብለው ኤቨርተኖች በይቶ ማስቆጠር ቢችልም ነገር ግን ኦፍሳይድ ተብሎ ተሽሮበታል። በዚህም እንግዲህ ወደ ሌሎች መረጃዎች እናልፋለን። ሚኬል አርቴታ ከሪያል ማድሪድ ጨዋታ በፊት አሳሳቢ የሆነውን የገብርኤልን የጉዳት መረጃ አቅርቧል። አርሰናል ትላንት ምሽት ፉላሃምን ሁለት ለአንድ ባሸነፈበት ጨዋታ በመጀመሪያው አጋማሽ ገብርኤልን በጉዳት ማጣቱ ይታወሳል። መድፈኞቹ በሚቀጥለው ሳምንት ከሪያል ማድሪድ ጋር በቻምፒየንስ ሊግ ሩብ ፍጻሜ ይገናኛሉ። በምሽቱ ጨዋታ ጁሪየን ቲምበርን በጉዳት መውጣቱ የሚታወቅ ጉዳይ ነው። የአርሰናሉ አሰልጣኝ ሚኬል አርቴታ በፉላሃም ጨዋታ ሁለቱንም የኋላ ደጀኖ ቡድኖች ማለትም ገብርኤል ማግሃሌሽ እና ጁሬይን ቲምበርን በጉዳት ማጣታቸው ስጋት ውስጥ መውደቃቸውን ይጠቁማል። ቡካዮሳካ ከጉዳቱ በማገገም በጉጉት ሲጠበቅ የነበረውን የመልስ ጨዋታ ትናንትና ምሽት አመሻሽ ሶስት ሰዓት ከአርባ አምስት እንግዲህ የመጀመሪያ ጨዋታውን ማድረግ የቻለው አርሴናል ሁለት ለአንድ ባሸነፈበት ጨዋታ ማለት ነው የማሸነፊያውን ጎልም ከመረብ ማሳረፉ የሚታወስ ነው። ነገር ግን በአርሰናል በኩል የአካል ብቃት ጉዳቶች አርቴታን እያስቸገሩት ይገኛሉ። እንግዲህ ቤን ዋይት ከጨዋታ ውጭ በሆነበትና ሪካርዶ ካላፊዮሪ በኢንተርናሽናል ግዳጅ ላይ ጉልበቱ ላይ ጉዳት በመድረሱ በትናንትናው ጨዋታ ላይ ከአርሰናል ስብስብ ውጭ መሆኑ ይታወቃል። ገብርኤልም እንግዲህ በደረሰበት ጉዳት በማክሰኞ ጨዋታ በአስራ ስድስተኛው ደቂቃ ተቀይሮ መውጣቱ የሚታወስ ነው። በዚህም እንግዲህ የአርሰናል ደጋፊዎች ከፍተኛ ስጋት ውስጥ ገብተው ነበር። ነገር ግን አርሰናል ሁለት ለአንድ በሆነ ውጤት ማሸነፍ

ቲምበርም እንግዲህ በዚህ ጨዋታ ህመሙን በመጀመሪያው አጋማሽ ነው እንግዲህ ህመሙን እንግዲህ በመጀመሪያው አጋማሽ ነው ያስተናገደው፣ ነገር ግን ከህመሙ ጋር እየታገለ እስከ ሁለተኛው አጋማሽ ድረስ አርሰናልን መርዳት ችሏል። በጨዋታው መገባደጃ ላይ እንግዲህ ለመውጣት የተገደደ ሲሆን አርቴታ በሚቀጥለው ሳምንት የሻምፒየንስ ሊግ ሩብ ፍጻሜ የመጀመሪያ ጨዋታ ከሪያል ማድሪድ ጋር በሚያደርጉት ጨዋታ በመከላከያ አማራጩ ላይ እንግዲህ ስጋት ላይም ጥሎታል። አርቴታ ስለ ገብርኤልና ቲምበር እንዴት እንደሚሆኑ አናውቅም ብሏል። ነገ እንገመግማቸዋለን እና ከሁለቱ ጋር እንዴት እንዳለን በደንብ እንረዳለን። በዚህ ቡድን ውስጥ በፍጹም መውጣት የማይፈልጉ ሁለት ተጫዋቾች ካሉ ምናልባት ሁለቱ ሊሆኑ ይችላሉ። ጋብርኤል ማግሃሌሽ በጡንቻው ውስጥ የሆነ ነገር ተሰምቶታል። ምን ያህል ትልቅ እንደሆነ ግን አናውቅም። እንዲሁም ጁሪያን ቲምበርን በተመሳሳይ እሱ አስቀድሞ በጨዋታው መጀመሪያ ላይ እየታገለም ነበር ከህመሙ ጋር ብሏል ለመቀጠልም አስቸግሮት የነበረ ቢሆንም እስከ ሁለተኛው አጋማሽ ድረስ ግን በጨዋታው መቆየት የቻለ ሲሆን በሁለተኛው አጋማሽ ግን መቀጠል አልቻለም። ያም አሉታዊ ጎኑ ነው ብሏል። ጁሬን ቲምበር የጉልበት ጉዳትም ነው ያስተናገደው። አርቴታ በአንድ ሳምንት ውስጥ እንግዲህ አራት ተከላካዮችን ነው በጉዳት ያጣው። በዚህም ቅር እንደተሰኘ ቢናገርም አርሰናል የጉዳት ቀውስን ለመቋቋም ብዙ ልምድ እንዳገኘም ተናግሯል። አርቴታ ጥሩ ነገር የውድድር ዘመኑ ሁሉ እንደዚህ ነበር ብሏል። ገብርኤል ማርቲኔሊ ለሶስት ወራት አጥተነዋል፣ በዚህም ናፍቆን ነበረ። ቡካዮሳካ አራት ወር ያህል እንደዚሁ ያጣ ነው ሲሆን፣ ካይ ሃቨርስም በተመሳሳይ አራት ወር ያህል አጥነው ነበር። ገብርኤል ጀሱስም ሙሉ የውድድር ዘመን ማለት በሚቻል ሁኔታ ከእኛ ጋር አልነበረም። እንዴት እነዚያን ሁሉ ጉዳቶች አስተናግደን ባለንበት ቦታ ላይ መገኘት እንደቻልን መመልከትም ይቻላል ብሏል ቤን ኋይት በዚህ የውድድር ዘመን ሁሉ አልተሳተፈም እሱ ለኛ ዋነኛ አስፈላጊያችን ነው ነገር ግን በጣም ስለምንፈልገው ለትክክለኛው ጉዞ እንደምንጠቀመው ተስፋ እናደርጋለን ብሏል። በአንድ ሳምንት ውስጥ በተከላካይ መስመር ውስጥ አራት ተጫዋቾችን እናጣለን ካላፊዮሪ ቤን ኋይት ጁሬን ቲምበር እና ገብርኤል ማግሃሌሽ አሁንም ግን ሌሎች አራት ተጫዋቾች አሉን። እነሱም በጣም ፈቃደኞች ሆነው ስራውን እንዲሰሩ እናደርጋለንም ብሏል የአርሰናሉ አሰልጣኝ ሚካኤል አርቴታ። ወደ ሌላ ስፖርታዊ ወሬ ስናልፍ እንግዲህ የማንቸስተር ዩናይትዱ ሩበን አሞሪም በማንቸስተር ዩናይትድ ውስጥ ነገሮችን ቀስ በቀስ ለመቀየር ጊዜ እንደሚወስዱ ተናግሯል። ወዲያውኑ ስኬታማ ለመሆን ያለው ግፊት እየጨመረ መምጣቱንም መደበቅ አልፈለገም። ከኢንተርናሽናል እረፍት በፊት የተካሄዱት ሁለት ተከታታይ ድሎች ማክሰኞ ምሽት በኖቲንጋም ፎሬስት ተገጥቷል። ዩናይትድ በኖቲንጋም ፎሬስት አንድ ለዜሮ ሲረታ የቀድሞ የቀያይ ሰይጣኖች ታዳጊ አንቶኒ ኢላንጋ ነው እንግዲህ የጨዋታውን ብቸኛ ግብ አስቆጥሮ ኖቲንጋም ፎረስቶችን አሸንፎ እንዲወጡ የረዳቸው በ2023 ዩናይትዶች ከኢላንጋ ጋር ለመለያየት ያደረጉት ውሳኔ ጥሩ እንደነበርም ሲናገሩ የቀይ ሰይጣኖቹ ተጫዋቾች ሆኑ አስተዳዳሪዎች አንድም ተጫዋች ጥሩ ቦታ ላይ እስኪሆን ድረስ ለዘላለም መጠበቅ እንደማይችሉ ተናግረዋል። በማንቸስተር ዩናይትድ ስለነበሩ ብዙ ተጫዋቾች እየተነጋገርን ያለነው ትክክል ነው፣ እዚህ እድል ነበራቸው። ሲላሞሪም ከዚህ ቀደም ስለ ማርከስ ራሽፎርድ እና ስለ አንቶኒ ከኦልትራፎርድ ርቀው ስላለው ስኬታቸው ተናግረዋል። በዩናይትድ ቤት ጊዜ አይኖርም። ቶሎ ቶሎ እድሎችን መጠቀም አለብን። እነሱ እዚህ ቤት በነበሩ ሰዓት ጊዜያቸውን መጠቀም ነበረባቸው። ግፊቱ አንዳንድ ጊዜ በጣም ትልቅ ነው እና ለእነዚህ ልጆች ለማደግ ጊዜ ሊኖራቸው ይገባል። ለዚህም ጠንካራ መሰረት ያስፈልጋቸዋል። ከሌለው እኛ ልጆቻችንን ለመርዳት ብዙ ሰዓት መስጠት አይኖርብንም። እድላቸው ነበራቸውና መጠቀም የነሱ ኃላፊነት ነው። አንዳንዴም ለማንቸስተር ዩናይትድ ስትጫወት ጫናው በጣም ትልቅ ይሆንብሃል። ሁሉንም ነገር እየሰራ ነው ነው ሲል አሞሪም ስለ ቡድን ዜና ተናግሯል። ሮበን አሞሪም ሲቀጥልም ስለ ኤልሃንድሮ ጋርናቸው ሲናገር እሱ እየሞከረ ነው። አንዳንድ ጊዜ ትክክለኛውን ነገር የምታደርግበት አንድ ቀን አለ። ነገር ግን ለእኔ በጣም አስፈላጊው ነገር ወደኋላ መሮጥ ስፈልግ ወደኋላ የሚሮጥልኝ ተጫዋች ነው። እርግጥ ነው አንድ አሰልጣኝ በአንድ የሚጫወትለትን እርግጥ ነው አንድ አሰልጣኝ በአንድ ላይ የሚጫወትለትን ይፈልጋል። አንዳንድ ጊዜ ከልክ በላይ እየሞከረ ነው። እኔ እንደማስበው ቡድኑ የሚቻለውን እንዲያደርግ መርዳት ይፈልጋል። አንዳንድ ጊዜ ጥሩ ምርጫ አያደርግም። ነገር ግን ዛ ወደ የትኛውም ተጫዋች መጠቆም አልችልም ሲልም የማንቸስተር ዩናይትዱ አሰልጣኝ ሮበና ሞሪም ተናግረዋል። የቸልሲው አሰልጣኝ ኤንዞ ማሬስካ ጅደን ሳንቾ በሚቀጥለው የውድድር ዘመን የቸልሲ ተጫዋች መሆን አለመሆኑን ለመወያየት ፈቃደኛ እንዳልሆነ ተናግረዋል። ነገር ግን የክንፍ ተጫዋቹ በዚህ ሲዝን በቂ ግልጋሎት የሰጠ እንዳልነበርም አምኗል። ሳንቾ ከማንቸስተር ዩናይትድ በውሰት የተወሰደ ሲሆን ውሉ በ25 ሚሊዮን ዩሮ የመግዛት ግዴታን ይጨምራል። ነገር ግን ቸልሲዎች የ5 ሚሊዮን ዩሮ ቅጣት ክፍያ በመክፈል ከዚህ መውጣት እንደሚችሉ በሰፊው ይታወቃል። ተጫዋቹ ራሱ በ2017 እና በ2021 መካከል ስሙን የሰራበትንና ባለፈው የውድድር ዘመን በውሰት ያሳለፈበትን የቀድሞ ክለቡን ቦርሻያ ዶርትሙንድን የመቀላቀል ፍላጎት እንዳለው እየተናገረ ነው። የሳንቾ የወደፊት ጉዳይ በዚህ ሳምንት ሲነሳ ሙሉ በሙሉ ትኩረቴን ያደረኩት በቀሪዎቹ ዘጠኝ ጨዋታዎች ላይ ነው። ፕሪሚየር ሊጉ ሊጠናቀቅ ሁለት ወራት ብቻ ነው የሚቀሩ፣ ስለሆንም በዚህ ላይ ሙሉ በሙሉ አተኩራለሁ ሲል የቸልሲው አሰልጣኝ ኤንዞ ማሬስካ ለጋዜጠኞች ተናግሯል። ጣሊያናዊ አሰልጣኝ አክለውም በበጋው ወቅት የሚሆነውን እናያለን። የጃደን ሳንቾ ሁኔታ አይለወጥም። ከቁጥሮች አንጻር እሱ የተሻለ ሊሰራ ይችላል፣ ምንም ጥርጥር የለውም። ስለ ጃደን ሳንቾ ብቻም ሳይሆን በተመሳሳይ ሁኔታ ውስጥ ብዙ ተጫዋቾች አሉም ብለዋል። ሳንቾ በዚህ ውድድር ዘመን በሁሉም ውድድሮች በ29 ጨዋታዎች ዘጠኝ የግብ ተሳትፎ ማድረግ የቻለ ሲሆን ሁለት ጎል ብቻ አስቆጥረዋል። ከአራት አመት በፊት ለዶርትሙንድ ምርጥ ብቃቱን አሳይ ይቶ በእያንዳንዱ ጨዋታ ጎል ወይም አሲስት የሚያደርግ ልጅ እንደነበር የሚዘነጋም አይደለም። የ25 አመቱ ተጫዋች አሁንም በአጠቃላይ ለቸልሲ ጨዋታዎችን በቋሚ እየጀመረ ነው። ነገር ግን በ2025 ገና ጎል ማስቆጠር አልቻለም እና የቅርብ ጊዜ አሲስቱ የተደረገው በጥር አራት ከሶስት ወራት በፊት ነው። ሳንቾ ራሱ በዚህ የውድድር ዘመን ባሳዩ የጎል እጦት መበሳጨቱን ተናግሯል። ቸልሲዎች በፕሮፌሽናል እግር ኳስ ለመጀመር ወደ ጀርመናዊ ክለብ እንደሄደው እንደ ሳንቾ እንግሊዛዊ ወጣት ከዶርትሙንድ ክንፍ ተጫዋች ጀሚ ጊተንስ ጋር እየተገናኘ ነው። ሳንቾ በቸልሲ ተሽጦም ሆነ በማንቸስተር ዩናይትድ ተሽጦ ዶርትሙንድን ከተቀላቀለ በሚያስገርም ሁኔታ ጊተንስን በሲግናል ኤዱና ፓርክ የሚተካው እሱ ሊሆን እንደሚችል እየተነገረ ይገኛል። የዩቬንቱስ አጥቂ ዱሳን ቭላሆቪች በዚህ ክረምት ወደ ፕሪሚየር ሊግ የመሄድ ተስፋ እንዳለው እየተዘገበ ይገኛል። አርሰናል፣ ቸልሲና ማንቸስተር ዩናይትድ ደግሞ ይህንን ሰርቤ ተጫዋች እየተከታተሉ የሚገኙ የእንግሊዝ ክለቦች ናቸው። የኮንትራቱ የመጨረሻዎቹ አስራ ሁለት ወራት ሲቃረቡ ቭላሆቪች ዩቬንቱስን እንደሚለቅ ከረዥም ጊዜ በላይ ሲነገር ቆይቷል። ይህም ከከፍተኛ ደመወዙ ርቆ ወደ አዲስ ምዕራፍ ለመሸጋገር የሚፈልጉት የአሰልጣኙ ትያጎ ሞታ መልቀቅን ትሎ በዩቬንቱስ ቤት ችግር ተፈጥሯል ቭላሆቪች የውድድር ዘመኑን ተመራጭ አጥቂ ሆኖ ጀምሯል ነገር ግን በጥሮር ራንዳል ኮሎሞ አኒ ዝቅ በማለቱ የአምስት ዓመቱን ተጫዋች ወደ ዝውውሩ እንዲገፋ አድርጎታል ዩቬንቱሶች እና ቭላሆቪች ባለፉት ጥቂት ወራቱ ውስጥ ብዙ ጊዜ ጭንቅላታቸውን ቢያነሱም አሁን ግን በበጋው ከእንግሊዝ ትልቅ የገንዘብ አቅርቦት የማግኘት እድላቸውን ከፍ ለማድረግ አስፈላጊውን ሁሉ ለማድረግ ከስምምነት ላይም ደርሰዋል ቭላሆቪች በክረምቱ የዝውውር መስኮት ላይ ፍላጎትን ለማረጋገጥ በተቻለ መጠን ብዙ ግቦችን ማስቆጠር እንዳለበት ያምናል። በዚህም ክለቦች እንደ ቪክቶር ጆከርስን፣ ቪክቶር ኦሲሚሄን፣ ቤንጃሚን ሴስኮን፣ አሌክሳንደር ኢሳቅን፣ ሊያም ዴላፕን፣ ጆናታን ዴቪድ እና አጠቃላይ ሌላ አማራጮችን የሚመለከቱም ይሆናል ዩቬንቱስ በበኩሉ በጃንዋሪ 2022 እሱን ለማስፈረም ከከፈሉት ሰባ ሚሊዮን ዩሮ ለመጠቀም ስለሚፈልጉ ለቭላሆቪች ተጨማሪ ደቂቃዎችን መስጠት እንደሚያስፈልግ ተገንዝበዋል። እንግሊዞች ቭላሆቪች ላይ ብዙ ፍላጎት አላቸው። አርሰናል፣ ቸልሲ እና ማንችስተር ዩናይትድ ፍላጎታቸውን ዝርዝር ውስጥ ጨምረዋል። ኒውካስል ዩናይትድም በዚህ ክረምት ሳቅን የሚለቅ ከሆነ በፍላጎቱ ላይ ሊከተልበት ይችላል። ፍላሆቪች ጥቂት ደቂቃዎች ቢጫወትም በዚህ የውድድር ዘመን በሁሉም ውድድሮች 14 ጎሎችን ማስቆጠር ችሏል እና በቅርቡ አምሳ ጎሎችን ለዩቬንቱስ በማስቆጠር ራሱን በ2018 በፊዮሬንቲናና ጣሊያን ከደረሰበት ጊዜ ጀምሮ ራሱን ከሴሪያ ከፍተኛ አስቆጣሪዎች